ባለፈውን የፍራኦልን ሰርግ ሰርጉን ጠርቶ ሙሽራው የቀረው ነገር ምን ትላልቅ። ባለፈው ለፍራኦል እኮ እኔን ጥያቄ የሚመለከት ማለት የተሰማኝን ነገር አንስቼ ነበረ፣ በአጋጣሚ አይተሽ ከነበረ። እኔ ፍራኦል አልነበረም እኔ ጥያቄ ሳነሳ ፋኖች ይዘውት ነበር። እዚህ ነበር፣ አስካ ፋኖች አሉ። ይገርማል። በፍሎሪዳ መሀል ትንሽ ጫካ አለች፣ ፋኖች ያሉ ነው ያዙት ሲሻገር ይዛውን ገንዘብ የሚሰጥ ሰው ነው። ግን በመስጠት ሂደት ውስጥ እኔ ግራ የገባኝ ነገር አንስቻለሁ። ምን ያገባህ ቢል ይችላል ከሚማኛ ጋም ስነዋራ ነግር ያለ ና እኔ ኖርማሊ የማይመስለኝ ነገር የሚመስልሽ፣ እርዳታው ከዚህ በተሻለ ስርዓት ባለው በልኩ ቢቀጥል እኔ ስማማለ። ብዙ መረዳት ያለ። ግን የከዚህ በፊት ታሪኩን ታቃልቅ እኔ ምንም ነገር አላቅም። ግን አንድ ግራ የገባኝ ነገር ልንገርሽ፣ ሲምፕሊ በአቡላሂር የሚባል መቄዶንያ የሚባል ተቋም ያለበት ሀገር መሆኑን ታውቃለሽ። ለምን በግለሰብ ሄድ ሁሉ ገንዘብ በመስጠት አስፈለገው? ለስም ግንባታ ነው። አጫወቱን ይፈልገዋል። አሁን እኮ ሰጪሁም ታይታ ከፈለገ ተሰጪሁም ካጭ አረበረኮ በቃ ድሀ ያሳዝናል። ግን እኔ አይ ወንቹ ኢቭን ሶርስ ኦፍ ኢንካሙን ሲጠየቅ ነበረ። እኔ ደግሞ ሶርስ ኦፍ ኢንካሙን ራሱ ከራሱ አንደበት ሲያወራ ሰምተሃል አንተ?

የዛን ጊዜ ስምንት ብር ነበር ዶላር ኤክስቼንጁ። ሰው እግዚአብሔር እሱን ለይቶ በጣም ስለወደደው ያመለከባት እንዳገኝ ማን የሚር ነበርኩ። የምሬን እኮ ነው የምልህ። ከራሷ አንደበት እኮ ላሰማክ እችላለሁ አለኝ። ቪዲዮ የምርሽ ነው ቪዲዮ መርግዶ ሲፈ ያ 30 ሚሊዮን ዶላር ላሰማክ አራምንሻለሁ ወለይ። አሁን ግን የሕግ ባለሙያ ነና አንድ ግለሰብ ውስጥ ትራክ ማይደረግ 30 ሚሊዮን ብር ቢገኝ እኮ ህገወጥ ገንዘብ ነው፣ አደለ? እግዚአብሔርን ራሱ ኢንቨስቲጌት ልታደርገው ትችላል። እንኳን እሱ ባይኤኒ ሚንስ ሰው አለው ፎል ሪችመንት ማለት ባይኤኒ ሚንስ ስላገኘው የገንዘብ መጠን የሀብት መጠን ያገኘበትን መንገድ ማስረዳት መቻል አለበት። ባይኤኒ ሚንስ እኮ ሲያስረዳ እኮ 18 ዓመት ኢቨን ሳይሞላው ባንክ ቡት ሲያከፍት ሰላሳ ሚሊዮን ብር እግዚአብሔር ይገባለት ከዛም በተጨማሪ ዱባይ ሲገባ በመቶ ዶላር ገብቶ ለስምንት ወር ሰውን ሳያናግር ከቤት ሳይወጣ ግን ሲርበው ሶስቴ አላበሻ ሬስቶራንት ሄዶ ምሳ ጋብዞት እግዚአብሔር እስከ ዲዘርቱ እስከ ሚሪንዳ መጠጡ ጠጥቶ እግዚአብሔር ከፈለለት እና እኔ ቢጨንቀኝ የሬስቶራንቱን ባለቤት ጠርቼ እግዚአብሔር መጥቶ ለሰው ሂሳብ ከፍሏሉ ያልኩኝ እኔ ኖርማሊ ሌሊት ያደርገል። እንግዲህ እኔ ፍራኦል ብዙ ቪዲዮዎችንም ሰምቼም አላቅም፣ ብዙ ጊዜም አላይም። ታ ምከባ እኔ ለቴዲ አክብሮት አለኝ መድረኩን ስለሚፈጥርልኝ ማለት ነው። ፐርሰናሊ እኔ አክብሮት አለኝ ለቴዲ። ቴዲ በገባለው ፖለቲካሊ ሾች ላይ ተወያይተው ይወጣሉ። አሁን የእርዳታ ነገር ሲገድን ሰው ፎከስ ሲያደርግ ሰጪውም እርዳታ አስተባባሪው ላይ እኔ የራሴን ጥያቄ አነሳው። እርዳታ አስተባባሪው ይፈጠራል ውስጥ ይገባል። አይ ቲንክ እንትን ምን እንደሆነ ታውቃለህ? አሁን ፊል ያደረኩት የሆነ ጭቃ ሰፈር ሆኖ ኮብል ኮብል ስቶኖን መርገጥ ነው የፈለከው አይደለም። ለምሳሌ ኖ፣ አሁን ለምሳሌ እኔ እኮ ፊራዋሉን ሳላውቀው ጥያቄ አንስቻለሁ። ፍራውሉ ሆይ ለምን ለነኚ ሰዎች በግለሰብ ደረጃ መስጠት ፈለከ? አንድ ሁለተኛ፣ ለሰዎች የሰጠውን ገንዘብ በሰንጠረጅ ስታወጣ ፋይል ለምን ደረሰኝ አላወጣም ብዬ ጠይቄዋለሁ ተባሽ። ሁለተኛ ነገር ደግሞ የምሰጠው ገንዘብ አይደርስም ብለ ካሳብክ፣ ለምን የጫጫታ ስኪነሳ ድረስ ጠበክ ብዬዋል። ይሄ አሁንም ያልተመለሰልኝ ጥያቄ ነው። እኔ ምረዳው ገንዘብ አልደረሰም ብዬ ካሰብኩኝ የሆነ ግርግር እስኪነሳ መጠበቅ የለብኝም። ሰዎች ወይ ከኔ ከሌ የተጠንቀቁ ነው የሚለው፣ ግን በአካባቢ ለምን መስማት አልፈለክም? እስፔሻሊ የገንዘቡን ምንጭ መስማት አለ። ምክንያቱም ክሊርሊ ባንክ አስገባልኝ እግዚአብሔር፣ ካለክሊር ትራክ ዳውን ማይደረግ ገንዘብ ከሆነ ወንጀል ነው እያልከኝ። አንተ ሎየር ስለሆንክ እኮ ነው፣ ለማጣራት እኮ ነው። እኔ ደግሞ አሁንም

ፍራውድ መቶ ዘጠኝ ሺ አስር ሺ ዶላር ረዳው ምናምን ስትል እኒሁም ባለውበት ሀገር ላይ እነዚህም ብሮች እናቃብሎላቸው ዘጠኝ ሺ አስር ሺ ዶላር ያንዳንዱ የሶስት ዓመት

ወጣት በልጅነት እድሜ ብዬ ጠይቃል። ኤቭሪ ሲንግል ዴ ጊዜ ነው። ስምንት ዓመት አካውንቴ ውስጥ ብር እና እግዚአብሔርን ያስገባለት ጸለየ። የልጅነት ድርሻውን ጠየቀ እና እግዚአብሔር ሰላሳ ሚሊዮን ብር አስገባለት እኔ ለኖርማላ አድምጬዋለሁ። እኔ ማንሳት የምፈልገው ነገር ቴዲ ያነሳውን ጥያቄ ነበር። እኔም በወር ማነሳው መቶ ሺህ ዶላሮች ቀርቶ መቶ ሺህ ብርም ዶኔት ማድረግ ኢትዮጵያ ውስጥ ነው የምኖረው፣ ከባድ ነው። ሶርሶ ፊንካም ምንድን ነው ብሎ የጠይቀው ጤናማ ጥያቄ ነው። ይህ ሰው መልስ ሲመልስ እንደ ሚዲያ ሰው መልስ ልሻለሁ። አሴሊርም ሚር ቤትኛው ነበር ተብሎ እዚህ ላይ ብዙም መሄድም አልፈልግም። ምክንያቱም እኔም አምላኬን ጠይቋለሁ በሱ ልክ ግን እኔ ከዚህ ከትውልድ እስከ ዛሬ ድረስ አላህን ጠይቀዋለሁ የሚሰጠውን አታሰጠኝ ብዬ ሁሉ ጊዜ እጠይቀዋለሁ፣ እጠራለሁ፣ እሰራለሁ። ሰላሳ ሚሊዮን ዶላር ቀርቶ ሰላሳ ሚሊዮን ብር ቀርቶ አስር ሺህ ብር ነው የገብቶልኝ አያውቅም ሳልሰራ። እኔም ማምኖ እምነት ሰበብ አድርሱ ያሳካላችኋለሁ ነው ጣር ጋር ጥረህ ግረህ ስራና እኔ ደግሞ ርስቁን ከፍትልሃለሁ ነው። በዛ ከሆነ ያለው ስራ ሰርቶ ካገኘው በአስራ ስምንት አመቱ እስፒሪቹዋሊ ነው ሌጋሊ ግን ከሆነ አስ ሌው ዌር ሰላሳ ሚሊዮን ዶላሩን ከምን መነሻ ሰንት ብርን ሰላሳ ሚሊዮን ብር አደረስክ? ምን አይነት ንግድ ነገደ? ምን አይነት ታክስ ከፍለ? ምን አይነት ግብር ገበረ? ወር ደሞ እግዚአብሔር ሰጥቶ በምን አይነት መልኩ ዶኔት አድርጎልህ ከሆነ ማን ነው ዶኔት ያደረገው? እግዚአብሔርን ተመስሎ ዶኔት ያረጋል ያረጋችን ለልቲናት ማን ነው? ሰንበዲ ነው ተብሎ ሊጠየቅ ይገባል ሊጠየቅም ይችላል። ገባሽ አይደለ? ስለዚህ የኔ ጀነራሊ ጥያቄው ለኔ እርዳታ ላይ ሰጪውም ፋሲሊቴት እኔ ማንንም ቪዲዮ ሰርች ይችላል። ሚኪሌ ሮሶስ ቪዲዮ ሰርች አይተሻል። ላሰበለት ዓላማ እንዲደርስ የሚፈልግ ሰው ሌጋል ተቋማት ብዙም እንደዚያት ነገር የማይነሳባቸው በተግባር በተጨባጭ ሰው የሚረዱ ሰው የሚታደጉ ተቋማት ያሉት ሀገር አንድም ሁለትም አለ። ከዛም በላይ ማለት እነሱን አክሰስ ማድረግ አይቻልም ወይ? በደንብ ይቻላል። ሶኒ የገባኝ ነገር ቢኖር ሶሻል ሚዲያ ላይ ጩኸት ይፈልጋል፣ ጋጋታ ይፈልጋል፣ ሂሮ መሆን ይፈልጋል።

የምሰጠው ገንዘብ ሁለት መቶ ሚሊዮን ብር ተወረሰብኝ ታስሬ ይላል። ምን አድርጎ ታሰረ የሚባለውን አንተ እንደ ሎየር እራሱ ለማወቅ ፍላጎት የለም። እኔ በነገራችን ላይ እውነት ነው የምነግርሽ፣ ሌላ ኮንተንት እኮ ብዙም አላይም ቲክቶክ ላይ። ኢትዮጵያ ውስጥ ምን ነበረ? መቼ ሄደ? እንዴት ሄደ? አንድ ቪዲዮ ኢትዮጵያ አገሩ መግባት አይችልም ሲሉ ዱባይ አይገባም ሲሉ፣ ያለ ፕሮግራሜ ዱባይ ሄድኩ የሚል ቪዲዮ ተቆርጦ አይቻሉ። ኖ ኖ ኖ ዱባይ ሄድም ዱባይ መሄድ ይችላል። ኢትዮጵያ ሄዶ ያሳየን እና ላምኖ ይችላለሁ። ግን ባለፈውም ሰዎች ጋር ደውሎ ይጅ አብይ አህመድ ናሱ ሲያነሳ ከሆነ ስርአት ጋር አገናኝቶ በዛ ስርአት ስነግር በማንነት እንደተጽዕኖ ተፈጥሮብኝ ታሰርኩ ሊል ይችላል። ፋክቱ ግን ምንድነው የሚለው ነገር ማጣራት ይጠይቃል። ስለማላቅ ነ ማለት ነው ከዚህ ውጭ ግን ምንም ተባለ ምንም ምንም ተደረገ ምንም፣ በኔ እምነት በኔ እምነት የሱ ሶርስ ኦፍ ኢንካም እንደ ልበር መጠናት መቻል አለበት፣ መነሻው ነው። ከዛ በኋላ ቢዝነስ ያድጋል እኮ እንደ መነሻው ጥሩ ከሆነ ቢዝነስ ሊያድግ ይችላል። ባይ ኤኒ ሚንስ ማለት ነው። ግን ደግሞ ይሄን አለ ገንዘብ እኔ ደሞ ያንቺ ላይቭ ተቆርጦ ስለሚወጣም ብዙ እይታ ስላለ ምን ያንድ ነገር ልባል ፊናው ለተቻ ኦነስትሊ ስፒኪንግ፣ ስለእውነት የሰው ልጆችን ለማጥረፍ የሚረዳ ሰው ነኝ ብሎ ካለ በጣም የፌራል ልትቻ እገዛ የሚያስፈልጋቸው በተቋም የተሰበሰቡ የዕለት ተዕለት ጉርስ ይጎድልባቸው ብዙ አረጋውያን የሚመግቡ ተቋማት አሉ። በቃ ለነሱ ዶሌት ያደርግ አእምሮ የሚያርፋል አይጭበረበርም፣ ካሰበበትም ይደርሳል። ከዚህ ውጭ ግን ለእኔም ቢልክልኝ ልዕልት ከዚህ ሀገር ኑሮ ሁኔታ እኔም የራሴን ኮሚሽን እ ራሴን አበለጽጋለሁ። ወጣትነት ይፈትናል፣ የተለያየ ፍላጎት አለ። ለእኔም ቢላክልኝ ልዕልት ያድርስ ብትይኝ አስበሸዋል። ከአዲስ አበባ ተነስቼ ሐዋሳ እጅ የሆነ ሰውዬ ስረዳ የራሴ ነዳጅ ሞልቼ ልሄድ ነው አዲስ አበባ መንቀሳቀሻ ሰው ለነዳጅ በሚቸገርበት ሀገር ውስጥ ማለት ነው። አይሆንም፣ አይመጣውም። ሰው መደረግ ያለበት ምንድን ነው? ተቋም መስርተው ኦዲት የሚደረጉ ስለ እውነት ለሰው ልጅ የሚኖሩ የሚደክሙ የተቻላቸውን የሚያደርጉ አንድም፣ ሁለት፣ ሶስት ተቋማት አሉ። ሀፋፍ አድርጎ ማድረግ እርዳታ የራሱ እንትን ነው። መርዳቱ ጥሩ ነው። ኢንከሬጅ እናደርጋለን። ምናምን ምናምን ምናምን ግን ዜርዝ ደግሞ ሂዝ አዘር ሳይድ ሰዎች ብድራ ብድረ ነው አልከፈለንም፣ ይላሉ። አጭበርብሮናል ይሉታል። ከዚህ በፊትም ስጠይቀው ሊመልስን ለማይፈልግ ሂስትሪዎች አሉት። እና ሰውን ዲስትራክት የሚያደርገው ሶሻል ሚዲያ ላይ ይመጣና ገንዘብን ነው የሚያሳየው። ገንዘብ በኩል አንደረገ ልንገርሽ፣ ፍራኦል በኩል አክሴፕት የማደርገው ነገር አንደረገ ልንገርሽ፣ ፍራኦል፣ ልዕልት ባባ ከበደ ፈለገ ቴዲ ምናምን ብሎ እልክ ያለው ብሎ አወጣ አለ እናቱ ወለደች ፍራኦል ብር አላከልኝ ብሎ ቪዲዮ ሰራ የለም በስሜ ለምትነግድ አለ ብሎ ያለ አለ አንድም ሰው ያ ሁሉ ሰው ገንዘብ ተነካክቷል ማለት ነው እኔ ቢሰራ አንድ ብርም ልኮልኝ ስለማያቅ አውርቶኝም ስለማያቅ ለባባል ለክ ይለታለ ብሎ በዛ ስም ውስጥ ቢያወጣ ቪዲዮ ሰራለሁ የት የላከልኝ ነው የት ያገኘኝ ነው ለዋል ቃል ነው አንተ እኮ ያልገባህ እኮ ነው እነዚህ ማረጃዎቹን ነው እኮ የላከላቸውና የተረዱት ሰዎች ናቸው ከነገ ነው ቃል ተገብቶላቸው በቪዲዮ ቲክቶኩን ኢንተርኔቱን አናግተው ለዘላለም ቪዲዮቸው ሲለምኑ ማለት ነው፣ ኢንተርኔት ላይ ተለጥፎ ያልተደረገላቸው ደግሞ ቁጥር ስፍር የላቸው። እኔ በትንሹ ወደ አራት ሰው እሷ ቤት ቁጭ ብላችሁ ተሰማታላችሁ ብሎ ቃሉን ያጠፈባቸው ኢሞራል ነው ደርስ ላለው ብለሹለሰበ እኔም ቪዲዮ አይቻለሁ።

ፍራኦል የስቱዲዮ እቃ መግዣ አምስት መቶ ሺ ብር እንደሚሰጠኝ ቃል ገብቶልኝ ነበር። ይሄ ደግሞ በጣም ለእኔ እና ለቤተሰቤ በጣም ትልቅ የምስራች ነበረ። በጣም እኔ ባለቤቴም በጣም ደስ ብሎን ኤክሳይትድ ሆነን ነበረ ስንጠብቅ የነበረው ሶስት ልጆቼም ሶስት ልጆችም ስላሉ በቃ ህይወታችን አንድ እርምጃ ወደፊት የሚሄድበት ነገር ነው። እግዚአብሔር ረዳን፣ እግዚአብሔር አገዘን ብለን በጣም የተደሰትንበት ነገር ነበር። ነገር ግን ያው ገንዘቡን በዛው ሳምንት የነበረ እልክልሃለሁ ያለኝ እና ገንዘቡን በዛ ሳምንት አላከም። እናም እኔ በተለያዩ ሶሻል ሚዲያ እሱ በሚጠቀማቸው አማራጮች ከአስራ አምስት ጊዜ በላይ በቴክስትም በቮይስም መልእክት ላስጨምጥ ሞክሬ ነበር። ነገር ግን እያየውም ነበረ አልመለሰልኝም። ይህንን ቪዲዮም ለስራ የተገደድኩበት ምክንያት አሉ እሱ ነው። ሚዲያ ላይም ሪከርድ ሲያደርጉ የነበሩ የሚዲያም አካላት ስለነበሩ ሚዲያ ላይም ተቁስ ስለነበር ስለነበር ያ ነገር በጣም ህይወቴ ላይ ትልቅ ነገር እያመጣብኝ ነው ገንዘቡ ተሰጥቶ ነው እንጂ ስቱዲዮን የስቱዲዮ እቃ መግዣውን እሱ ሰጥቷል ሚሉ ብዙ ሰዎች አሉ። እና ያን ለማጥራት ጭምር ነው። ስቲል እስካሁን ድረስ ያ ገንዘብን ይጋ አልደረሰም። በዛ ምክንያት ነው ይህንን ቪዲዮ ሊሰራ የተገደልኩት። የልጆች አባት ነው ቃል ገባለት እና ሲለምን የልጆች አባት ኢንተርኔት ላይ ፌስቡክ ላይ ዩቱብ ላይ ቪዲዮ ተለጠፈ፣ ቲክቶክ ላይም ተለጠፈ። ከዛም ቃሉን አጠፈ። ፍራኦል በአደባባይ ለሰው ቃል የተገባ አሁን እኮ እንዴት እንደ ታውቂያለሽ። ለልቲ እዚህ ሶሻል ሚዲያ ላይ ህግ እያገለገለ ሳይሆን ነባራዊ ሁኔታ ነው፣ ሰው እንደፈለገ ነው የሚሆነው። ከህግ አንጻር ሰው በአደባባይ ቃል የገባውን ነገር የመስጠት ግዴታ አለበት። አንትል ቃል የገባውን ነገር እስኪፈጽም ድረስ መስጠት የማይችልበት ኪሳራ ውስጥ እስካልገባ ድረስ መስጠት የማይችልበት፣ ሌሎች አሳማኝ ምክንያቶች፣ በተቀባዩ በኩልም የመጡ አሳማኝ ምክንያቶች እስከሌሉ ድረስ፣ ለምሳሌ ቃል የተገባለት ኃይል የማይገባውና ለማጭበርበር ተዘጋጅቶ የነበረ ከሆነ ቃል የገባው ሰው ለመስጠት አይገደደም። ች ልጅን ከወለጋ ጻል ልጅ ከልጇ ነጥሎ ያመጣና ቤዛ ጋ ይጥላታል። ቤዛ የምትባል ጉራጌ ልጅ ጋ ይጥላታል። እና ፍራኦል ዮናስ ሙሎነ ቤት ገብቶ ለተርም እንኳን መከፍልላት አምስት ሺህ ዶላር ነው ብሎ በጣም እንዴት ቴኬር እንደሚያደርጋት አወራ። ካለበዚያ ግን መልሳት አለው ብሎ ቲክቶኩ ለቅሶ በለቅሶ ሆነ። ግን ቤዛ ደግሞ ወታ ምን አለች መሰለ ባባዬ ስትራብ ነበረ ከልጅቷ ጋር ፊራውን መጨረሻ ላይ ተቸገርኩ ስትለው ሁለት መቶ ሺህ ብር ብቻ ረዳኝ አለች። ከዛን ልጅቷን ደግሞ ቀማትና ከቤዛ ጋር ወሰደና ደግሞ የአሁን ከረንት ገር ለፍሬንዱ ጋር ሌኒዝ ምትባለው ጋር ልጅቷን ድሮፕ አረጋት። ያች ትምህርት እየሄደች አይደለም፣ ሌኒዝ ቡቲክ ውስጥ ስራ እየሰራች ነው። አንድ ቻይልድ ሌበር ነው፣ ሁለት ሂውመን ትራፊኪንግ ነው። በአሜሪካን ሀገር ነው ማውራት ማወራክ ህግ ነው። በኢትዮጵያም ህግ ነው ማወራክ። ሶስት ደግሞ ከልጇ ነጥሏት ማለት ነው። ለትምህርት ብሎ አዲስ አበባ አምጥቷት ከአዲስ አበባም ከእንደገና ከዛ ቤተሰብ አውጥቶ ወደ ሌላ ቤተሰብ፣ ኢቨን ፋርዘር ማለት ነው፣ ወደ አዋሳ ልኳታል። ከዛን ስለዝች ልጅ ስጠይቅ ምን ያረጋል? ፀጉሯን ያሰራል ፊሊተር ያረግባትና ዘምሪ ብሎ ሪከርድ ያረጓታል እኔ ፎርስ አድርገው ሪከርድ የሚያደርጓት ይመስለኛል። ለስም እንትን ማለት የሶሻል ሚዲያ ግርግር ሲነሳበት እሷን ያመጣል። እቺ ንብ ናት፣ አግባት፣ ውለድላት ይላል። ህፃን ልጅ ናት አስተምርሃታት ሲባል አይመልስም። ያቺ ህፃን ጉልበቷን ከሌኒዝ ከገርል ፍሬንዱ ጋር ሆነው ጉልበቷን እየበዘበዙ ነው። አዋሳን ያለችው ቡቲክ ውስጥ ነው የምሰራው ያቺ ህፃን ከህፃን ልጇ ተለይታ ነው። ያቺ ህፃን ከእናቷ ብቻ አይደለም የተለየችው ከህፃን ልጇ ለይቷት ልጅቷን ደግሞ ከትምህርት ቤት አስተምራታለሁ ብሎ ነው። ሲጀመር የወለጋ ኦሮሞ ለምድ ለትምህርት ኤኒዌር መሄድ የለበትም እኛ ወለጎች ትምህርት ቤት ኤቭሪዌር ነው ያለው። ወለጋ ግን የወለጋን ኦሮሞ የቤት ሰራተኛ አድርገው እነ እንትና ቤት፣ እነ ቤዛ ቤት እምነቷን አስቀይረዋት። ፍራኦል ፕሮቴስታንት ነው እነ ቤዛ ፋሚሊ ኦርቶዶክስ አድርገዋት ህፃን ልጅን አሁን ደግሞ ወስደው ለእነ ሌኒስ ቤተሰብ የተሰጠችው ኢሌጋሊ ነው። ዜር ኢዝ ኖ ፔፐር ወርክ የለም። ምንም አይነት ሌጋሊቲ ስለሌለ አቲስ ነማስታሪ ቻሪቲን ደሞ ስጠይቃቸው ቦለኩኝ እኔን የራሱ ራሱ ከቻሪቱ ጋር ያስተዋወቅኩት ቦለኩኝ። አሁን እኔ ስለ አንዲት ልጅ ህይወት ራሱ በጣም አስባለሁ። ሴፍ ናት ወይ ብዬ አስባለሁ። ማለት እኔ እንዳልኩሽ ነው። ቅድም እንዳልኩሽ ከማንም ጋር ትውውቅ የለኝም፣ ፐርሰናሊ ማለት ነው። እና ሚዲያው ላይ የምታዩ ነገር አንዱ ጋስ አሁን አንቺ የምታወሪው ነገር ኦን ፋክት ይሆናል። ያ ባለቤት አስረዳ ሲባል ደግሞ የሚያስረዳው ነገር ሌላ ይሆናል። ለምሳሌ ቀላል ነገር ነገረች። ግራና ቀኝ ሰዎች ቁጭ ካላሉ ለመወሰን ከባድ ነው። በእኔ እምነት ፊራውን እንኳን ከኔ ጋር ከቴስ ጋር እንኳን መቀመጥ እኳ አቅቶ ነቅሎ ራጭ እኮ ሆኖ አላየውም። ለመሰለሽ መሆን ያለበት ነገር ሶሻል ሚዲያው ጤናማነቱን የሳተ ሆኗል። አሁን ለምሳሌ ሚኪ ኬታ ምተገዛ ሲባል እኔ እኮ ከድሮ ጀምሮ ከፈረንጆች ጋር የሚጫወት ነበር አለ ፔሬድ። ከዚህ ውጭ እኔ ላስገድደው አልችልም። ሀሳብ ነው የምጠይቀው። ሊያስገድደው የሚችለው ምርበራ የሚመረምር ፖሊስ ግራቀኙ የሚያቀያይር እንትን ነው። ሰው አይችልም። ሰው ምንድን ነው እኔ ልልሽ የምፈልገው ፊራውል ሲሰጥ አይቻለሁ። ለምሳሌ አንቺም አይተሽ ይሆናል። እኔ አይቻለሁ ሲሰጥ። አዚ ሴም ታይም ደግሞ ፊራውል ከለከለኝ የሚልም እውነትን ልብ ውስጥ ያለ ሰው ሲናገርም ሰምቻለሁ። ይገባሻል። ፊራውል ሰቶም ያልደረሰ ብር ይኖራል ብዬ አስባለሁ። ማስተባባሪዎች ላይ ይሄ ነገር አንድ አቅጣጫ መያዝ እንዲኖርበት፣ ሰጥቶ ያልደረሰ ብር እስካሁን የለም። ፊራውል ቃል ገብቶ ያላረገው አለ። እህ ይኸውልህ፣ ቃል ገብቶ ያላረገላቸው ችግረኞች አሉ። እረርቶ ግን ያልደረሰ ብር የለም እስካሁን እረርቶ እስካሁን ያልደረሰ ብር የለም። ፌስቡክ ላይ ሄድና ፌስቡክ፣ እሱ ምን አደረገ መሰለሽ፣ ባንደበቱ ስለ መድረሱ እርግጠኛ የማልሆንባቸው ሰዎች ብሎ ከዘረዘራቸው ውስጥ ፈተናል ያለው ከማስተራምነት ጋር ነው ሰው እኔ የሚገባኝ ነገር ፈተናል እስኪል ድረስ የጠራቸው ሰዎች ያላደረሱ አሉ ማለት ነው። የጠራቸው ሰዎች እኮ ሲመጡለት እኮ እሱ ነቅሎ ሯጭ እኮ ነው የሆነው እኮ። እሱ እኮ በአሜሪካ ምድር ተስፋዬ ኢትዮጵያ ውስጥ ቁጭ ብሎ ኔትወርኩ አንተም ኢትዮጵያ ነው ያለው ኔትወርክ ክልል እንዳለ ነው። እሱ እኮ ኮርት ራሱ ጠርቶ፣ ፍርድ ቤት ሰዎችን ጠርቶ ትራቭል እያረኩ ነው አለ፤ ውሸት። ቀጥሎ ደግሞ ኔትወርክ አስቸገረኝ በአሜሪካ ምድር ጌታ እኔ አሁን ታገትኩኝ፣ ፋኖ ያዘኝ፣ ወቦ ያዘኝ ምናምን ሊል ራሱ ቢላም ነው አለው። ምዛን ቀን የሱ ኔትወርክ ደግሞ ሰሌክቲቭሊ ነው እንዲሰማ ያደረገው። ኢንፎርሜሽን ሚደርሰው ሰሌክት አርጎለት ነው እንደ ኢህአዴግ የፈለገውን የሚሰማው ማለት ነው። እኔ የምልሽ ሁለት ዓመት ቢያንስ ሆነን አልከተዋወቅን፣ አንድ ዓመት በላይ ነው ያው ግን በጣም የተቀየምኩሽም በጣም የተከፋ ብሽም ገቢዎች የማያውቀው ትልቅ ስራ አንዱ ለእርዳታ ጠቋም ብታደረግኝ ሀገር ውስጥ አልሰራውም ነበር እኮ። አንድ ወር አይቆይም። ሶሻል ሚዲያ ላይ የያዘ ትሩዝ ሁሌ ሚሄዳል። እንደ እሳት ነው የሚሄደው። አሁን ከሚገኘው ገቢ አንጻር ብዙ ይሻላል። እኔ አሁን ሀሳቤ በሌል ያላ ሶስት ሰዎች መርዳት ብትፈልጉ ኢትዮጵያ ውስጥ የትም አካባቢ ባባ ይዞ እና ቤተሰቦቹ እና እኔ ግን አሁንም ይሄን ነገር ላይ በደንብ ቢታሰብበት ባባዬ እኔ አሪፍ ነው።